ወገኖች የማስተላልፈው መልእክት የደምስን ችግር፣ ዜናውም ይሁን ደምስ በአግባቡ አልገለጡትም። ምክንያቱም ከችግሩ በላይ አሁን ባለንበት ሁኔታ ያለበት ሁኔታ በግልጽ የሚያስቀምጥ ስላልሆነ ይህም መልእክት ለማስተላለፍ ነው። የወንድም ደምስ ችግር ከሰማሁበት ጊዜ ጀምሮ መጀመሪያ ሞተር እድሳት ተባለ እና ሞተር ችግር አለበት መኪናው ተባለ እና ሞተር ታደሰ። ሞተር ከታደሰ በኋላ እና ወደ ስራ ከገባ በኋላ እንደገና መኪናው ካምቢዮ ችግር አለበት ተብሎ፣ የካምቢዮ ችግር ደግሞ ጥርሱን አጨደው ተብሎ ቀረበ። የካምቢዮ ችግርም አሁን ምን ተባለ? ሞተር ካምቢዮ ተሰራ። ካምቢዮ ከተሰራ በኋላ ወደ ስራ ከገባ በኋላ አሁንም እንደገና ካምቢዮ የተሰራው ታጨደ ተብሎ ምን ይደረግ ሲባል ካምቢዮ እንደ አዲስ ወይም ሙሉ ካምቢዮ ነው መቀየር ያለበት ተብሎ ሙሉ ካምቢዮ ተቀየረ። ሙሉ ካምቢዮ ከተቀየረ በኋላ ልክ ካምቢዮ ተገጥሞ ወደ ስራ ሊገባ ሲል እንግዲህ ከዛ በፊት የነበረውን ያሳለፈውን እግዚአብሔር ነው የሚያውቀው። ሁለት ሶስት መኪና ችግር ውስጥ ገብቶ አሳልፏል እና ልክ ይሄ ከተደረገ በኋላ ወንጂ ሄዶ ከወንጂ ሊንቀሳቀስ ሲፈልግ ምን ተፈጠረ? ብላንቸሪ ሰበረ ተብሎ ሞተር እንደገና ፈነዳ እና አሁን ይህንም መልእክት ላስተላልፍ የፈለግኩት ሲምፕሊ፣ መኪና መግዛት ወይም መኪና ማደስ ሳይሆን ከዛ የዘለለ ችግር እንዳለበት እንድትረዱ ስለፈለግኩ ነው። ልክ ሞተር ፈነዳ ተብሎ መኪና እንደገና ቆመ፣ እና አሁን ያለበት ሁኔታ አይደለም መኪና መስራት የሚበላ ውሳለ ወይ። ይሄ መንፈሳዊ ውጊያ ነው። ከመንፈሳዊ ውጊያ በቃ መንፈሳዊ ውጊያ ነው። መንፈሳዊ ውጊያ መሆኑን ደግሞ የምረዳው ብዙ በኔ ህይወት ውስጥ ያለፉ ነገሮች አሉ። የዛሬ 28 እና 30 ዓመት ያሳለፍኳቸው ነገሮች አሉ። እኔም እንደዚሁ የምታውቋት አንድ መኪና ነበረች። እንዲሁ ሞተር ከታደሰ በኋላ ነገ ዳቦ ገዛበታለሁ ብዬ የሆነ ነገር ስገባ ሄደና ወንጂ አርጅን ውስጥ ገባ። መጨረሻ ላይ ነው ከአንድ ሰው ጋር ዲስከስ አደርግ፣ የሆነ ሰውራ ያንተን መኪና እኮ የሚያስቆመው እከሌ የሚባል ጠንቋይ ነው ብሎ የነገሩኝ እና መንፈሳዊ ውጊያ መሆኑን ያወቅኩት። አሁንም መንፈሳዊ ውጊያ መሆኑን ለመናገር ሳይሆን ደምስ ያለበት ሁኔታ ወይም ደምስ ያለበት ሁኔታ ሲምፕሊ እንደ ቀላሉ መኪና ለማደስ መኪና ለመግዛት መኪና ምናምን ለማድረግ የቅብጠት እንዳይመስል ስለፈለግኩ ነው። የሚኖርበት የለውም፣ ቤት ኪራይ የሚከፍለው የለውም፣ ልጆቹን የሚያበላው የለውም። ስለዚህ ያለበት ሁኔታ ትላንት ከላይ ወርዶ አሁን ዛሬ ያለበትን ሁኔታ እነሱ በጥቅልን ያስቀመጡት። ነገር ግን ቢባል ቢባል ቢባል አሁን ያለበት ያለውን ወንድሞች ያላቸውን ሞተር በማደስ ካምቢዮ በመግዛት የሆነ ነገር በማድረግ ያላቸውን ብዙ ወንድሞች አድርገው በቃ፣ አሁን መጨረሻ ላይ ደርሶ ነው ወደ እናንተ የመጣው፣ መጨረሻ ጥግ። ስለዚህ ያላችሁን እንድትረዱት እነሱ ይሄን ሁሉ ስላልተናገሩ ጠቅልለው ስላስቀመጡ በዝርዝር እንዲነገር መስማት ስለፈለግኩ ነው። ያለበት ችግር ሲምፕሊ ከመኪና መስራት ከምን የዘለለ በቃ እግዚአብሔር ህይወቱን እንደውም አንዳንድ ወንድሞች ጋር ሳወራ ሲነግሩኝ እኛ ብንሆን ኖሮ ይህን ጊዜ አብደን ነበረን ነው የሚሉት። እኛ ብንሆን ኖሮ በእግዚአብሔር ጸጋ ተሸክሞት ነው እንጂ፣ በእሱ ህይወት ውስጥ ያለፈው መከራ ከሚገመተው በላይ ነው። እሱን ያጸና እግዚአብሔር ክብሩን ይውሰድ። ስለዚህ በዚሁ ዙሪያ ያላችሁ እንድትረዱት ለመግለጽ ነው። እነሱ አቅልለው ስላዩት ወይም አቅልለው ሳይሆን በደንብ ስላልገለጹት ያንን ለመግለጽ ነው። ዘመናችሁ ይባረክ በጌታ በኢየሱስ ክርስቶስም